አደይ ድራማ በክፍል 57 እንግዲህ አደይ እዛ ቤት ወጥታለች። ቤት ውስጥ ያሉ ሴቶች ፍቅር ሊዲያ እንዲሆን ቤዛ ሰጠው እራባ አለቅ እያሉ እንግዲህ አቤቱታቸውን እያቀረቡ ይገኛሉ ማለት ነው። አዴይም ወደ ቤት አልተመለሰችም። አባቷ እያሳደዳ ስለነበረ ደላላ ቤት ሄዳ ስራ ልትፈልግ ነበር። ነገር ግን አባቷ እየፈልጋት እንደሆነ ስታቅ ተመልሳ ወደነ ደመቀ ቤት ሄዳ ነበረ። እነሱም እንግዲህ ከኛ ጋውኖች ሊይዜች ስለሚችል እነ ኢላ ቤት ብትሄጅ ይሻላል ብሎ እንግዲህ ተመልሳ ወደነ ኢላ ቤት እንድትመጣ አድርጓታል ማለት ነው። እንግዲህ አዴይ ወደነ ፍቅር ቤት ትመለሳለች? አትመለስም? በቀጣይ ክፍል የምናየው ነው የሚሆነው። ነገር ግን እነ ኤላ ቤት ከሄደች በኋላም እንግዲህ ኤላ በጣም እየጮህባት ነበር። የጮህባት ደግሞ አታድርጊ ያላትን ነገር ስላደረገች ፋይልና መረጃ አስቀምጡ እዛ ላይ ውሃ እንዳደፊበት በጥንቃቄ አስቀምጩ ሲላት እንግዲህ በድንጋጤ ነበረ አደይ ውሃ የደፋችበት። ከዛ በኋላ ኢላ በጣም ሲጮህባት ተደናግጣ እናንተ ቤት መምጣት የለብኝም ነበረ፣ አስቸግሬያችኋለሁ፣ ይቅርታ በማለት እንግዲህ ቤቱን ለቃል ትወጣ ስትል ነበረ ለምለም ይቅርታ ጠይቃት መጠየቅ አለብህ። ምን አደረገችህ? እንደዚህ አትጮህባት በማለት ኤላን ለማረጋጋት እየሞከረች ትገኝ ነበረ። አዴይም እንግዲህ የለምለምን የጓደኝነት ጥግ በቃ አመሰግናለሁ ብላ ልትሄድ ስትል እንግዲህ ኤላ የቅርታ እየጠየቃት ነበረ። እንግዲህ ፍቅር ወደነ ፍቅር ቤት ልትመለስም ላትመለስም ትችላለች። የምትመለስበት ምክንያት ዴብም አዴ በመሄዷ በጣም አዝኗል። ካለሷ መኖር አልችልም እያለ ሊዲያን አደይን ወደ ቤት መልሽልኝ፣ አደይ ከኔጋ ከሆነች እዚህ ቤት ወጥተን ለብቻችን መኖር እንጀምራለን እያላት ነበረ። ነገር ግን ሊዲያ አዴ ወደ ቤት እንድትመለስ ብትፈልግም ነገር ግን የዴቭ ፍቅረኛው እንድትሆን አትፈልግም። ያንተ ፍቅረኛ እንድትሆን አልፈልግም፣ ፍቅረኛ ከፈለግ ሌላ ሴት አመጣልሃለው። ነገር ግን ፍቅር እዚህ ቤት አዴን በማባረሯ በጣም አዝኛለሁ፣ ምክንያቱም እዚህ ቤት ሆና እንደሷ የሚንከባከበን የለም ነበር እያለች እንግዲህ ፍቅርንም እየተቆጣቻት ትገኛለች። ፍቅር እንግዲህ በራሷ መንገድ ነው አዴን ከቤት ያባረረቻት ምክንያቱም ዴቭን የራ ራሷ ለማድረግ ስትል አደይ ላይ የማታደርገው ነገር የለም። በመጨረሻም እንግዲህ እናቷ እቤት ትውጣ እንዳለች አስመስላ እናትየው ሳትላት ነገር ግን በራሷ ፈቃድ ብቻ እናቷ አደይ እቤት እንድትወጣ እንዳዘዘች አስመስላ እንግዲህ አደይን እቤት አስወጥታታለች ማለት ነው። አሁን ላይ ማንም ምግብ የሚሰራ የለም። ዲብ እንግዲህ ራበኝ ሲል በመሀል ፍቅር የምታደርገው ስታጣ እኔ እሰራለሁ፣ ኩሽና ገብቼ እኔ መስራት እችላለሁ እያለች ትገኛለች ማለት ነው። በመጨረሻ እንግዲህ ሰርታ ለዴብ አቅርባለት ነበር። ዴብ ግን ደስተኛ ስላልሆነ ለመብላት ፍላጎት አልነበረውም። አጠገቡ ስትቀመጥም እንድትወጣለት እያዘዛት ነበረ። ካላደይ መኖር አልችልም፣ አደይን ማየት ፈልጋለሁ፣ አደይ የቲዳ ነው ብላ ዴብ እንግዲህ ድብርት ውስጥ ነው ያለው ማለት ነው። ፍቅር እንግዲህ ሌላ አዲስ ሰራተኛ እንዲቀጠርና አዲስ ሰራተኛ እንዲሰራ እሷ የደከማት እንደሆነ እየተናገረች ነበረ። ለእናቷ እንግዲህ ብዙ ነገር አቃጥራ ነበረ፣ ግን እናትየው ልትቀበላት አልቻለችም ማለት ነው። በመጨረሻም እንግዲህ ለዴ ሊዲያ እና ፍቅር ብዙ ነገር አቃጥረው ነበረ። ፍቅር እንግዲህ ለዴብ አደይ ከባርኮት ጋር የፍቅር ግንኙነት እንዳላት፣ አሁንም ከሱ ጋር እንደሚፈላለጉ፣ አብረውም ሌላ ቦታ እንደነበሩ አቃጥራ ነበረ። ቤዛም እንደዛው ቤዛም ከባርኩት ጋር ግንኙነት እንዳላት አይን ባይን እንዳየቻት ነበረ ለዲብ የነገረችው። ነገር ግን ሁሉም ነገር ውሸት እንደሆነ ራሷ አደይ መታ አረጋግጣ ነበረ። ሊዲያም እንግዲህ የሁለቱን ውሸት እያጋለጠችባቸው ትገኛለች ማለት ነው። በሌላ በኩል ናኦል ነው። ናኦል በጣም ከባድ እየሆነ ነው አሁን ላይ። አሁን ላይ ደግሞ ለምለምን እየተቀራረባትና እየተጠጋጋት ይገኛል ማለት ነው። ብዙ ነገር ሊፈጠር ይችላል። ምክንያቱም መጀመሪያ ካዴጋ ነበረ። አሁን ግን ለምለም እንደ በፊቱ አታስጠገውም ነበረ አታውረውም ነበር። አሁን ላይ ደግሞ እያወራቸው ነው። ብዙ ነገሮችን እያማከራቸው ይገኛል። ከሱ ጋር አብረው ስራ መስራት እንደሚፈልጉ እሱም አነሱ ጋር መስራት እንደሚፈልግ ነገር ግን ብቻውን መስራት እንደማይችል ከነሱ ጋር ከሆነ ግን መስራት እንደሚችል እያማከራቸው ነው። ስለዚህ ናኦል ኦል እንዴት ነው? ምን አስቡ ነው? እነዚህን ልጆች ሌላ ጉድጓድ ውስጥ ሊከታቸው ነው ወይስ የእውነት ሊያግዛቸውና ሊረዳቸው ስራቸው ላይ ስኬታማ እንዲሆኑ ሊያደርጋቸው ይመስላቸዋል? አሁን አደይ ዛቤት ስለሌለች ናኦል ኦል እንግዲህ እነ ኤላ ቤት እየሄደ ከለምለም ጋር ጊዜ ማሳለፍ ጀምሮ አለኝ ብዙ ነገር እያወራት ነበረ። ጓደኛ ሁኝ አብረሽ እንድትሆኝ ይፈልጋለሁ እያላት ነበር። እሷ ግን ኤላ ነው ጓደኛዬም፣ ፍቅረኝም ሁሉ ነገሬ፣ እዚህ ቤት እንድትመጣ አልፈልግም እያለችው ነበር። በመሀል ኤላ የመጣ ኤላም እንግዲህ ተናዶ አንገት ይዞ ምልሰራ መጣ አንተ ውሸታም፣ አስመሳ እያለ እንግዲህ የስድብ ናዳ እያወረድበት ነበረ። በመጨረሻም እንግዲህ ናኦል ዛ ቤት ነገር ግን ለምለም እንዴት እንግዳ ቤቴ መጥቶ እንደዚህ አባረት አስወጣዋለ በማለት እንግዲህ ኤላን እየተቆጣችው ነበረ። ኤላም እንግዲህ ይቅርታ እንዲጠይቀውና ናኦልን እንደዚህ መናገር እንደሌለበት እየነገረችው ነበረ። ኤላ ግን ይቅርታ አልጠይቀውም፣ ይሄ ሰው አይረባም፣ አይሁንሽም፣ ወደ ቤታችን አታምጨው እያለ ይገኛል ማለት ነው። ይሄ ነገር ለሊዲያ ደግሞ የተሻለ መንገድ አግኝቶላታል ማለት ነው። ሊዲያ እንግዲህ ኤላን ትፈልገዋለች፣ ነገር ግን ለምለም ጋ ጊዜ ስለሚያሳልፍ ኤላ ከእሷ ጋር እንድ እንድትሆን ስለማይፈልግ እንደ ህዝቡ ሳይሆን እንደ ፍቅረኛው ስለሆነ የሚያያት። እንግዲህ ሊዲያ በትንሹ ቢሆን ተስፋ ቆርጣ ነበር። አሁን ላይ ግን ተስፋ እያቆጠቆጠ ይገኛል። ምክንያቱም እና ኦልና ለምለም እየጀመሩት ነገር ኤላን እያጠራጠረው ነው። ስለዚህ ለምለምና ኤላን እንግዲህ እንዲያለያይለት እንዲያለያይላት ፍቅር ቤዛ፣ በተለይ ደግሞ ቤዛ ትፈልጋለች። ሊዲያም ትፈልጋለች። ግን ደግሞ ከሁሉም በላይ ቤዛ ናት የምትፈልገው። እንግዲህ ስራውን የጀመረ ይመስለኛል፣ ናኦል ማለት ነው። ናኦል እዛ ቤት በተደጋጋሚ የሚሄደው የሚቀርባት ኤላና ለምለምን ለማለያየት ነው ማለት ነው። እንግዲህ ናኦል ይሳካላታል ቤዛም እንዳሰበችው ነገሮች ሁሉ ኤላና ለምለም ተለያይተው ኤላን የራሷ አድርጋ ከኤላ የምትፈልገውን ያክል ገንዘብ ወስዳት አሳክታ የምትመለስ ይመስላችኋል ወይስ ደግሞ እቅዷ ከሽፎባት ልክ እንደ ፍቅር ሁሌም አዳዲስ እቅድ ስታዘጋጅ እዛ ቤት ጊዜዋን የምታቃጥል ይመስላችኋል? እንግዲህ አደይ ድራማ በጣም የሚያጓጓና ሴንሲቲቭ እየሆነ ይገኛል። በተለይ አደይ ዛ ቤት ከወጣች በኋላ ተመልሳ ሌላ ቤት ልትገባ ትችላለች? ወይስ ልትመለስ ትችላለች? ከተመለሰች ፍቅር ደግሞ ለአደይ ምን አይነት ወጥመድ የምታዘጋጅለት ይመስላችኋል? እየገመታችሁ ቀጣይ የሚፈጠረውን እስከዛው ድረስ ባይ ባይ